ደስታዬን የማካፍሎት፣ ሚስጥሬን የማውጋውት፣ ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ እርዳታ ተጀምሮልኛል ከቀበሌ ስንዴ፣ ዘይት እቤት እነዚህ ነገሮች ሰርቼ እንዴት ተሰርቶ ማቅረብ አንችልበትም። ስለዚህ ምንድን ነው የምናደርገው? ሽጬ ብሩ ሌላ የምችላቸው ነገሮች ይዤ መግባት ነው። ትዳር ያላቸው ደግሞ እቤታቸው ይዘው ነበር የሚሄዱት። ከቆይታ በኋላ ለምን እሸጠዋለሁ እያልኩኝ አንዳንድ ነገር ይዤ መግባት ጀመርኩኝ። ይዤም ሄድ አሁን ቦለቄ ቀቅሎ መብላት ነው። እኔም ወንድሜም ይህን መቀቀሉ ነገር ምግብ ሆኖ አይታየንም። ከዚህ የተነሳ በቃ የሆነ ቁጭት ውስጥ ላይ ያደረ አሁን ትዳር ብይዝስ በሬድዮን ሲናገሩ እሰማለሁ ፖዚቲቭ ያለ ሰው አብሮ መጋባት እንደሚቻል መኖር እንደሚቻል ስለዚህ ፕሮግራሙ እያዳመጥኩኝ ለካ መውለድ ይቻላል ማግባት ይቻላል የራሴ አይነት ሰው ለካ ማግባት እችላለሁ እያልኩኝ በቃ አእምሮዬ እንዴት ነው ወደዛ ማዘንበል ጀመር ወደ ትዳር ያቅተኝ ይሆን ትዳር ውስጥ ያሸንፈኝ ይሆን ለራሴ መኖር ያቃተኝ ነገ ሁለት ሰው እሸነፍ ይሆን የሚል ነገር ውስጥ እየገባ ፍርሃቱም አለኝ ማድረጉም ፍላጎት አለኝ። ፖዘቲቭ ከሆኑ ጓደኞች ጋር መድኃኒት ቦታም እንደዚህ እርዳታ የሚሰጥበት ስንዴ የሚሰጥበት ቦታ እንደዚህ አይነት ነገሮች መጫወት ጀመርኩኝ። እንዴት ነው እኔ የራሴ የሆነ ነገር ግንዛቤ ለመጨበጥ ነው፣ መኖር እንደሚቻል። ያገቡ ሰዎች ደግሞ ሳይ ባልሽ አለበት ወይ? አንቺ አለብሽ ወይ? እንዴት ነው ጠይቂ፣ ነፃ መሆንን በትዳር አብሮ መኖርን የሆነ የራሴ ግንዛቤን መጨበጥ ፣ ስለዚህ እንደዚህ አይነት ነገር ባደርግ የሚል ውሳኔ፣ ከመግባቴ በፊት ማን ማግባት ያለብኝ የት ነው ማግኘት ያለብኝ፣ በሬዱላ ሳው ቆይስ እንዴት ፍላጎት እየጨምረ መጣ። አንድ ቀን የሆነች ሴት አግኝቻት፣ እርዳታ የምንጠቀምበት ቦታ ነው፣ ሁል ጊዜ እንገናኛለን። እዛ ቦታ ላይ ስንገናኝም ደህና ሰላምታለን። አቋሟን ጥሩ ነው አመለካከቷ፣ እኔ ትሆነኛለች ብዬ ወይም እሷን አይደለም ጠይቀ ፈለግኩት ምናልባት በትዳር ዓለም ውስጥ ከሆነች የሆነ የምትመክረኝ ግንዛቤ ያዘለ ነገር በትዳር ዓለም ውስጥ ብገባ ምን አይነት ነገር ከሷ ማግኘት የምፈልገው ነገር ስላለ በአቋም እንደሷ እንደዚህ ታታሪ በበሽታው ያልተጎዱ ራሳቸው ያሳመኑ በቃ ልክ እንዳለባቸው ራሳቸውን የማይደብቁ እንደዚህ ነፃ የሆኑ ሰዎች ከሷ ለማግኘት የምታውቃቸው ካሉ እንደው በጠይቃትስ የሚል ድፍረት እየጨመረብኝ መጣ። ያው ተካፍለን ምን ብለን ሽጠን እሷም ትሸጣለች፣ አልፎ አልፎ ሽጠን ስንመለስ ነው፣ ታክሲ ውስጥ ሆኜ ነው እኔ ትዳር ያስፈልገኛል፣ መጋባት አልችልም ወይ ራሴ ብጤ ማግኘት አልችልም ወይ፣ በሬዶ ላሳውቅ፣ በሬዱ እንደዚህ ነገር ሰምቻለሁ፣ በዛ ላሳውቅ፣ ቆይስ እንዴት ላድርግ ብዬ በቃ የሆነ ግን ዚ በያዘ በቃ እንዴት ነው እንደምፈልግ ገለጥኩላት እና በትዳር እንዳልሆነች ትላንት በትዳር እንደነበረች ይህ በሽታ ካወቀችው በኋላ በትዳር እንዳልሆነች ብዙ ነገሮች ዝርዝር አድርጋ ገለጠችልኝ። እኔም የራሴ ህይወት ደግሞ ዝርዝር አድርጌ ነገርኳት። ታክሲ ከወረድን በኋላ እነዚህ ነገሮች እየተጫወትን ሄደን የእሷን ውስጣ የነበረችበት የወጣችበት ነገር ሳስበው በጣም የሚገርም ነገር ከኔ ህይወት የእሷ ህይወት የሚበልጥ ነገር ሆኖ ታየኝ ለካ አላገባችም አሁን ትዳር እንደሌላት ባሏ እንደሞተ ልጇ እንደሞተ ይህን ሁሉ ተሸክማ ራሱ ነፃነቷን በቃ ደስተኛ መሆኗን እኔ በጣም አስደሰተኝ። ለምን ትላንት ትታው የመጣችው ነገር ትዳር አግብታ ባሏ በዚህ ኬዝ እስካሁን የኖረችበትን ሁሉ ገለጣ ስታደረግልኝ በቃ ብርቱ እንደሆነች ሲገባኝ፣ ብጠይቃትስ አብሮም ብንሆንስ የሚሆነው ነገር በቃ እንዴት ነው? አብረን መፋለም አንችለውም? አብረን መወጣት አንችለውም? እኔ ስደክም እሷ፣ እሷ ስደክም እኔ አንችልም? ይሆን ብንታመም ልስ በራሳችን እንረዳዳም ይሆን የሚለውን ሀሳብ መጣልኝ። በቃ ከለታት አንድ ቀን ጠየኳት። በቃ ያው ፍላጎቱ ነበራት እሷም ፈቃደኛ ሆነች። ቀጠልን የተወሰነ ጊዜ ከወንድሟ ጋር እንዳለች እሷ ስራ እንደማትሰራ ወንድምየው ሰርቶ ትምህርት አቋርጦ መጥቶ ለእሷ ህይወት ስል ብዙ ነገር እንዳሳለፈ፣ መድኃኒት እንዳልጀመረች ብዙ ነገሮች ነገረችኝ። ከዛ በኋላ በቃ እንዴት ነው፣ በተገናኘን ቁጥር በቃ የራሳችን ህይወት መነጋገር፣ የራሳችን ህይወት ማውራት መድኃኒት ደግሞ እኔ እንደጀመርኩኝ እየነገርኳት መድኃኒቱ ምን እንዳለው ምን ያክል አገልግሎት እንዳለው ከዶክተሮች የሰማሁት የቫይረሱ መጠን እንዳይሰፋፋ ኤች አይቪ ማለት ምን እንደሆነ ያገኘችው ነገር እንደሌላት ሳውቅ እነዚህ ነገሮች ግንዛቤዎች እየጨመርኩላት መጣ። ፍላጎታችን ውዴታችን፣ መገናኘታችን እየጨመረ መጣ። የሚያምር ሰውነት አላት፣ የሚያምር ጤንነት አላት። በአቋሟ ሲታይ ምንም ነገር ከኤች አይቪ ጋር ያለቻት አትመስልም። በጓደኝነት ያው በብዙ ነገር እየተረዳዳን ስለመጣን በቃ እንዴት ነው ልክ ቤተሰቡ ነት በቃ መቀራረብ በጣም መጠጋጋትን ከሌላ ሰው ይልቅ በተገናኘን ሰዓት በቃ እኛን ገለልተኛ ሆነን ማውራትን ጀመረን። መድኒት ስላልጀመረች መድኒት እንድጀምር አብረን ብዙ ነገሮች ማሳለፍ አብረን ሻይ ቡና ማለት አብረን ምሳ መድኒት መጠቀም ሰዓት እንደማሳለፍ እንደሌለባት እንደሌለብኝ መድኒት እንድትጀምር። ይህ መድኃኒት ከተጀመረ ደግሞ መቋረጥ እንደሌለበት ብዙ ነገር ተነጋገርን። ከዛ በኋላ በቃ ለእኔ ሞራል መስጠት ጀመረች፣ እኔ ደግሞ ለእሷ ሞራል ወንድም የነገርኩት ያው እሱም እንዲያውቃት ፈቀድኩኝ፣ ተዋወቁ። ከተዋወቁም በኋላ በቃ መጋባት አለብን እንድንጋባ ነው፣ ማንንም አላስቸግርም፣ ምንም የትም ቤተሰቡን ጋር ሄድም ለማንንም አልነግርም፣ ካሉ ከቤተሰቡ ወይም ካሉ ከአካባቢ ሰዎች ጋር የሆን ነገር አድርገን መጋባት አለብኝ ብዬ እሱም በራሱ በሚችለው የሆነ ለቤት የሚሆነ እቃዎች እየገዛልኝ የሆነ የሆነ እቃዎች እየገዛን ሁለታችን እየተረዳደን እየገዛን በቃ የቤት እቃ ማሟላት አንዳንድ የሚያስፈልጉ ብዙም ባናሟላ የሚያስፈልጉን ነገሮች በፊት ከነበርንበት ትንሽ ለየት ያለ ነገር እሷም በራሷ ጊዜ የሆነ ነገር ገዝታ እየመጣች ወንድሜ እየገዛ እኔም እየገዛው አንዳንድ ነገሮች እያስተካከልን ወንድሜ ያው ከጓደኞች ጋር ተከራይቶ እንዲኖር ከሚያውቋቸው ልጆች ጋር ተከራይቶ እንዲኖር አደረግኝ። በቃ ወደ ትዳር አለም ውስጥ ገባን። በጣም ደስተኛ ሆንኩኝ። በቃ በህይወቴ አንድ ምዕራፍ ማግኘት የማልችለው ነገር እንዳገኘው አድርጌ ነው የቆጠርኩት። እሷም ሙሉ ለሙሉ ደስተኛ፣ እንደ ማንኛውም ሰው ሮጠን መግባት እንደምንችል፣ እንደ ማንኛውም ሰው ትዳር ማስተዳደርና እግዚአብሔር እንደሚረዳኝ አወቅኩኝ። አሁን ለቤት ውስጥ ያሉ ቁሳቁሶች ቤት ውስጥ ውብ ሲሆን ቤት ውስጥ ያው ዝም ብዬ ከፍቼ ገብተን ወይም ወንድሜ ከፍቶ ገብቶ ያልተስተካከሉ ብዙ የማይስተካከሉ ነገሮች ተጠርጎ ወይም ተስተካክሎ፣ ቡና ቀርቦ የሆነ ቡና ተፈልቶ ራት ቀርቦልኝ ትላንት ራሴ አዘጋጅቼ የማቀርባቸው ነገሮች ተስተካክሎ ሲቀርቦልኝ እጅግ በጣም ደስተኛ ቤት ገብቼ እስከማርፍ ድረስ በጣም ናፍቆቴ በቃ በጣም እየጨመረብኝ፣ እሷም ደስተኛ እስከምገባ ቁጭ ብላ ጠብቃ እግዚአብሔር ይሄን አይቶልኝ ነበር፣ ይሄን አስወልኝ ነበር። ትላንት ራሴን ንግደል ራሴን እስከ መቼ ነው በእንዲህ አይነት ሁኔታ ምኖረው? እስከ መቼ ነው እንደዚህ አይነት ነገር በእኔ ህይወት የሚፈራረቀው? ቤት ሳይከፈት ውዬ ያደርኩበቸው ቀናቶች ስገምተው፣ ዛሬ ግን ሌላን አልፎ ተርፎ እራት ተዘጋጅቶ፣ ቡና ቀርቦ፣ ቤት ተጠርጎ፣ የሚቆጣኝም እስካሁን ጊዜ ድረስ ለምን ትቆያለህ፣ ባታገኝ ስለምን አልመጣህም እስከ ማለት ድረስ ሞራል እስከ ማግኘት ድረስ የደረስኩባቸው ነገሮች ለእኔ እጅግ ትልቅ ደስታ፣ ትልቅ ህይወት፣ ትልቅ እረፍት፣ ትልቅ ሰላም ሰጥተውኛል። በቃ እኔ እንዳለብኝ ሁሉ ሰው ያውቃል። እዛ ክልል እኔ ክልል ውስጥ ያለ ሰው ሁሉ ያውቃል። ስለዚ እንዳለባት ማንም የሚያውቀው በቃ ሚስጥሯ ለእኔ እንጂ የሚታወቅ ነገር የለም። ስትታይ ቆንጆ ናት፣ በቃ ወፍራም ናት፣ ረዥም ናት። በቃ ቁመናዋም ሁለመናዋም በቃ ምንድነው ከኤችአይቪ ጋር ያለች ሳይሆን በቃ ጤናማ ይህ ልጅ ሳይነግራት ነው የተጋቡት ሳይነግራት ነው ብለው ሁሉ ለእኔ እንዴት እንደዚህ ነገር ታደርጋለህ? ብለው ሰዎችን እኔን ጠየቁኝ። እና መጨረሻ ጊዜ ያው ድፍረትም አለኝ በቃ እንዴት ነው ሞራሉም አለኝ እሷም አላት። ስለዚህ አንድነን እኔ ለየት ያለ ነገር ባደርግ ኖሮማ እስካሁን ለምን ጠብቃለሁ? ትናንትስ ከሌቴ ለምን አላገባሁም? ስለዚህ አሁን እኔ አንድነን ምንም አትጨነቁ ብዬ እስከ መንገድ ድረስ፣ ከዛ በኋላ እርሱ ራሳቸው እየተነጋገሩ ነገራቶችን እስከ መቆም ድረስ አብረን ስንገባ ስንወጣ በቃ ብዙዎቹ በኛ ደስተኛ የሆኑ ከዛ ልጅ መውለድ እንዳለብን ልጅ ወልደን መኖር እንዳለብን እግዚአብሔር ቢፈቅድ ብለን አስብን።